ኤአይ ሌላ ታሪክ ውስጥ ገብቷል። ላሳያችሁ። እስቲ ሰላም ጄሚናዬ፣ እንዴት ነሽ? ሰላም እንደምን አለህ፣ ደህና ነህ? እኔ በጣም ደህና ነኝ። አንድ ጥያቄ ልጠይቅሽ ነበር፣ አሁን ይመችሻል? በጣም ደህና ነኝ፣ አመሰግናለሁ። በእርግጥ ጠይቅኝ፣ የትኛውም ጥያቄ ጠቃሚ ነው። እሺ እንግዲህ ጄሚናዬ፣ የእኔ ጥያቄ ምንድን ነው፣ በትንሽ ብር እስቲ ኢትዮጵያ ውስጥ መጀመር የምንችለው ቀላል ቢዝነስ ካለ ንገሪኝ። እሺ ኢትዮጵያ ውስጥ በትንሽ ብር መጀመር የሚቻሉ ቀላል ቢዝነሶች አሉ። ለምሳሌ የቤት ውስጥ ምግብ ማዘጋጀትና ማቅረብ። እንደሰማችሁት ነው። እንግዲህ ከዚህ በኋላ በስልካችን ላይ ጭነን ማንኛውንም አይነት ጥያቄ በቀላሉ በፈለግነው ሰዓት እየጠየቅን መረጃ ማግኘት የምንችልበት ነፃ ኤአይ መጥቷል። ይህንን ኤአይ የት እንደምታገኙና እንዴት መጠቀም እንደምችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያቸዋለሁ። ቪዲዮንም ላይክ ማድረግ አትርሱ። ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ የሁላችሁን እመልሳለሁ። አሁን ቀጥታ ወደ ቪዲዮ። እሺ እንግዲህ እስካሁን አፕሊኬሽኑ የሌላችሁ ካላችሁ ፕሌይስቶር ላይ ወይ አፕስቶር ላይ ገብታችሁ ጎግል ጄሚናይ ብላችሁ ማውረር ችላላችሁ እንግዲህ፣ ጄሚናይን ስከፍቱት ይህንን ይመስላል። አሁን ቀጥታ ከጄሚናይ ጋር ለማውራት እዚች ጋ ትመጡና እንደምታዩት የኤአይ ምልክት አለች። እሷን መንካት ብቻ ነው። ሰላም ጄሚናይ፣ እንዴት ነሽ? ሰላም፣ እንዴት ነህ? እንደዚህ እያደረጋችሁ በቀላሉ ጥያቄዎችን ማቅረብ ትችላላችሁ። ከዚህ በተጨማሪ የሚያዋራችሁን ኤአይ ጾታ መቀየር ከፈለጋችሁ እዚች ጋ ትመጡና ቺ ፕሮፋይላችሁን ትነኳታላችሁ። ከዛ ወርታ ስትወርዱ እንደምታዩት ሴቲንግ ምትላለች እሷ ላይ ትገባላችሁ። ከዛ እንደምታዩት ጄሚናይስ ቮይስ ምትላለች እሷ ላይ ትገቡና እንደዚህ እያደረጋችሁ መቀየር ትችላላችሁ። የሚመቻችሁን ትመርጡና ከታች ሴሌክት የምትለዋን ስነኳት በዚህ መልኩ ይቀየርላችኋል ማለት ነው። ይህንም ቪዲዮ ሁላችሁም እንደወደዳችሁት እርግጠኛ ነኝ። ቪዲዮንም ላይክ ማድረግ አትርሱ። ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ፣ የሁላችሁንም መልሳለሁ። ቀጣይ ደግሞ በሌላ ምርጥ ቪዲዮ ተመልሰን እንገናኛለን።